እሸቱ መለሰ በዛ ደረጃ ሲያሽቃበጥ አይቼዋለሁ፣ እመቤቴ መስክሬ አሽቀባበጥ አይነት አለሁ። ለልጁ የሚወልድለት ሁላ ነው የሚመስል። እሸቱ መለሰ ሲሰራ፣ ኢብራሂም ለምንድን ነው ቪዲዮ ያልሰራው? አብሮት ቪዲዮ መስራት አይችልም እንዴ? በጣም ጓደኛው ያለም እንዴ? አንድ ሙስሊም አሽቀባጭ ኦርቶዶክስ የበዛበት ቦታ። ኮሜዲያን እሸቱ መለሰ፣ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባድ ነን፣ እንወዳለን። ዜር አምላክ ጸጋውን ያብዛለን በነገራችን ላይ ሰሞኑ የተናገር አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። ይሄን ቪዲዮ ለእሸቱ አድርሱልኝ። እሸቱ እንወዳለን እናከብራለን። ይሄን አዳምጥ። አባ ገብረ ኪዳን ትንቢተኛ ናቸው። ክብር አዳምጠው። እሸቱ ዶንኪ ቱዩ ባለቤት በጣም እንወድ ነበረ፣ በጣም እንደግፈ ነበረ፣ በጣም እናደንቅ ነበረ። በሰብስክራይብ አሳድገንሃል። አንድ ሰብስክራይብ በማድረግ ደግሞ እንተባበረሃለን። እሸቱ መለሰ ከባድ ተቃውሞ ገጥሞታል። ከሰሞኑ መነጋገሪያ በሆነው ሃይማኖታዊ ጉዳይ ላይ አስተያየቱን የሰጠው እሸቱ መለሰ የሰጠው አስተያየት በክርስትና እምነት ተከታዩ ዘንድ ቁጣን አስነስቷል። ለመሆኑ እሸቱ መለሰ የሰጠው አስተያየት ምንድን ነው? ለምንስ እንደዚህ ተቃውሞ በረታበት? የተቃወሙት ሰዎች ምን ምን ሀሳቦችን እያነሱታችሁት? እሸቱ መለሰ ለዚህ ትችት ምን አይነት ምላሽ ሰጠ? እነዚህና ሌሎች ጉዳዮችን በቪዲዮ አስደግፈን ዘርዘር ያሉ ማብራሪያና ምላሽ እናስደምጣችኋለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የህርዳንቲዮ ቤተሰቦች በያላችሁበት የዓለም ዳር ሰላምታችን ይደርሳችሁ። ከላይ ጠቀስኩላችሁን መግቢያ አስመልክቶ ዘርዘር ያሉ መረጃዎችን ላስደምጣችሁ ወደድኩኝ ዝርዝሩን አብረን እንከታተለው። ከሰሞኑ በቲክቶክ ገጾች ላይ መነጋገሪያ ሆኖ የቆየውና አሁንም የቀጠለው እፎ የተባለው ወጣት በአነሳው ወይም በሰነዘረው ሀሳብ በበርካታ ሙስሊሞች ዘንድ ትችት ሲቀርብበት ቆይቷል። የእስልምና እምነት ተከታዮች ወጣቱ የነቢያችንን ክብር ዝቅ በማድረግ ሐሳቡን ሰንዝሯል፣ ለፍርድ እንዲቀርብ ጉዳዩን ህግ ይዞታል፣ በህግ እየተከታተል ነው ከሚሉ ሐሳቦች በቲክቶክ የላይቭ ገጽ ላይ ከወጣቱ ጋር ንትርክ፣ አንዳንዴም ውይይት በሚመስል መልኩ እስካሁን ቀጥሏል። ጉዳዩን አስመልክቶ የእስልምና ቋሚ ኮሚቴም ጭምር በዚህ ጉዳይ ላይ መግለጫ ሰጥቶበታል። በእስልምና እምነት ተከታዩ ዘንድ የነቢያችን ክብር ዝቅ አድርጓል የተባለው ወጣት በክርስትና እምነት ተከታዩ ዘንድ ወጣቱ የማንንም ክብር ዝቅ አላደረገም፣ ያነሳው ሀሳብ በትክክል ተጽፎ የተቀመጠ ሀሳብ ነው፣ ላነሳው ጥያቄ በቂ ምላሽ ካለ ሰየው እንቀበላለን የሚሉ ምላሾች እየተሰጡ ይገኛል። ታዲያ እነዚህ ክርክሮች ዋል አድር እያሉ ከመርገብ ይልቅ ወደ መባባት ተያይዘዋል። ለነዚህ ውዝግቦች ምላሽ እንዲሆን ሀሳቡን ያስቀመጠው እሸቱ መለሰ የበርካቶችን ትችት እያስተናገደ ይገኛል። ወጣቱ እንዲህ ሲል ነበር። ቃል በቃል ሐሰቡ ነው ያስቀመጠው። አንድ ካሜራማኑ ስለ ሙስሊም ምን ታስባለህ ሲል ይጠይቀዋል። እሱም እንዲህ ሲል ይቀጥላል። ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው ከዩኒቨርሲቲ ጀምሮ አብሮኝ እያደረ፣ ለሱ የሚላከውን ለኔ ለኔም የሚላከውን አብረን እያጠፋን፣ አብረን ቆይተናል። ሳገባም ሚዜ ነበር እያለ አስተያየቱን የቀጠለው እሸቱ። ስለ ሙስሊሞች ያለን አቋም እስቲ አሳውቁ ስለ ሙስሊም ኢብራሂም በድሩን ታቋዋለ ላለፉት አስራ ሰባት ዓመታት የልብ ጓደኛ ነው ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን፣ ለሱ የሚላከውን ብር አብረን እያጠፋን፣ ለእኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። የልቤን ማማክረው፣ ሚስጥሬንም ነግረው፣ እድገቴን የማሳየው ጓደኛ ነው። በዚህ ብቻ አላቁመም። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል አታፍርም? ይላል እሸቱ ከዚህ በኋላ የተናገረው ንግግር ነበር እሸቱ ላይ ከባድ ትችትና ውግዘት ያስተናገደበት። ታዲያ እንዲህ ብሎ ነበር በቲክቶክ ገጹ ላይ ባጋራው ሐሳብ ላይ አሁን ችግር የፈጠሩብን ቤተ እምነት ሳይወክላቸው በየቲክቶክ እየመጡ የቤተ እምነቱን ተቆርቋሪ ነኝ የሚሉት ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ እውቀት ህዝቡን ይማርኩትና ተከታያቸው ያደርጉታል። እያለ የሚቀጥለው አስተያየቱ ነው። ኢትዮጵያ የሆነ ስለ ሙስሊም ያለህን አቋም ንገር ስት ትንሽ አታፍር ኢትዮጵያዊ ስትሆን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 አይቻላል እመቤቴ መስክሬ በስ አሽቀባበጥ አይነት አለ። ለልጁ የሚወልድለት ሁላ ነው የሚመስለው ለምን አትወልድለትም? እሺ እኔ በጣም ማከብረ ልጅ ነበር። እያንተን ለማየት የድረስ መጥቼ ነበር አብያነስ ወጭ ከሪኖ አንተ ጋር አንተን ለማየት መጥቻለሁ። ሰፖርት አድርጌያል። በዚህ ደረጃ ታሽቃብጣለህ ብዬ ግን አላሰብኩም ዩ ማን ሲጀምር አላህ ይሰደብ ብሎ የተመሰከረ አባት አለ? ማንስ አላህ ይሰደብ ያላለ? ማንስ ነቢዩ ይሰደብ ያላለ? ኮሜዲያን እሸቱ መለሰ፣ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን፣ እንወዳለን። እግዜር አምላክ ጸጋውን ያብዛለን። በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም። አንደኛ በየትኛውን መንገድ በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎቹ በምሳሌ የምንሰብከው እግዚአብሔር የለንም ብልል፣ እውነቱ ትክክል ነው። ምንም ጥያቄ የለውም።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 እሸቱ መለሰ ለዚህ ተቃውሞ ምን አይነት ምላሽ ሰጠ? ኮሜዲያን እሸቱ መለሰ ይህንን በቲክቶክ ላይ አጋርቶት የነበረውን ሀሳብ ከቲክቶክ ገጹ ላይ አጥፍቶታል። ከዚህ በተረፈ ይህንን መረጃ እስካጠናከርንበት ድረስ ኮሜዲያን እሸቱ የሰጠው ምንም አይነት ማስተባበያ ሆነ ምላሽ የለም። እነዚህን ጉዳዮች አስመልክቶ ሌሎች አዳዲስ መረጃዎች የሚወጡ ከሆነ ተከታትዬ ማስደምጣቸው ማስደምጣችሁናል። እስከዚያው ግን ቻናሉን ሰብስክራይብ እያደረጋችሁ ቆዩን። በያላችሁበት የዓለም ዳር ሰናይ ጊዜ